ሰላም፣ ሰላም ምርጦቼ እንዴት ናችሁ? ሰላም ናችሁ ወይ? ዛሬም ይኸው ምሳችንን ዘንከች ብለናል። ይኸው ሽንኩርት ዛሬ ከዚህ ጀምሮ ነው ማሳያቸው። ሽንኩርቱን ጨምሬ ያለው እዚህ ጋ ቅመማ ቅመሞች አሉ፣ ማጂ አለ፣ ነጭ ሽንኩርት አለ። እና አብረን ብረን እንሰራለን ኔ ይባላል የዛሬ ምግብ ከብሳ ነው የሚባለው ሽንኩርቱን ጎረድ ጎረድ ያደረጉት እና እንዴት ናችሁ ልኝን የወዱ ሰላም ናችሁ አይደለም ሁሉ ሰላም እንዴት ናችሁ ስራ ጤና ቤተሰቦቼ ሁሉ አማን ነው እኔ አለሁላችሁ እግዚአብሔር ይመስገን ትላንትና ሽንኩርቱን ስላ መምዚ ሰብሲጫ ከጨማመርኩ በኋላ ነው መ